መወፈር ለምትፈልጉ ሼፓችሁን ሰውነታችሁን ሸንቀጥ ማድረግ የምትፈልጉ ኪሎ መጨመር የምትፈልጉ፣ 40 ኪሎ ነኝ፣ ዙዙ እንዴት ነው ኪሎ መጨመር የምችለው፣ 50 ኪሎ ነኝ፣ እንዴት ነው የምጨምረው ብላችሁ በጣም ብዙ ልጆች በጠየቃችሁኝ፣ ባለፈው በሰራውላችሁ ቪዲዮ ብዙ ልጆች አመስግናችሁኛል። 50 ኪሎ ነበርኩ፣ 55 መጣው፣ 55 ነበርኩ፣ 60 መጣው ያላችሁኝ ብዙ ልጆች ኮሜንትም ላይ በውስጥም አመስግናችሁኛል እኔም አምናችሁኝ ስለተጠቀማችሁትና ስለተጠቀማችሁበት በጣም በጣም ከልብ አድርጌ አመሰግናችኋለሁ። እና ዛሬም ደግሞ ለመወፈሩ ወይም ደግሞ ሼፓችሁን ለማስተካከል ወይም ኪሎ ለመጨመር ደልደል፣ ከወፈሩ ሰው አይፈሩ፣ ደንደን የምትሉበትን ነገር ለስሁር ወይም ደግሞ ለአፍጥር መጠቀም ትችላላችሁ። አራሶች ለምን እንደሚወፍሩት ታውቃላችሁ? ዳይ ላሳያችሁ። ይህም ቪዲዮ ስታዩት ሁሉም የመዳም ቅመሞች እንዲደርሳቸው ሰብስክራይብ፣ ላይክ ሼር በማድረግ ሁሉም ልጆች እንዲደርሳቸው አድርጉ። አብራችሁን ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዙዝየት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደናናችሁ ወይ? በድጋሚ ረመዳን ሙባረክ። እኔ አለሁላችሁ። አልሐምዱሊላ ባለፈው ባሳያችሁ ወደ ገደለው ሊሂድ በመጀመሪያ ሀገራችንን አላ ሰላም ያደርግልን ጾማችንን ሶላታችንን ሁሉን ነገር አላህ የሚቀበለን ያደርግልን። የተራባ አላህ ያብላልን። የታመመን ያድንልን፣ ይፈውስልን። ያላገባ ያግባ፣ ይዘወጅ። ያገባም ደግሞ ትዳሩን የተከበረ ትዳር ያደርግለት። ልጆቻችሁንም አላህ ሷል ያደርግላችሁ። አላህ ረጅም እድሜ ከምትወዱት ከሚወዳችሁ ከሚያከብራችሁ ከምታከብሩ ሰው ጋር ረጅም እድሜ ረጅም እድሜ አላህ ያኑራችሁ። ቤተሰቦቻችሁን አላህ ይጠብቅላችሁ። ቤተሰቦቻችንን አላህ ይጠብቅልን። የምንወዳቸውን የሚወዱንን ያሉበት ቦታ አላህ ይጠብቅልን። አሚን በሉ። ዱዓ ይናቀም ወደ ገደለው ስገባ ደግሞ ባለፈው በሰራሁት ቪዲዮ ብዙ ልጆች አመስግናችሁኛል። እኔም አምናችሁኝ ተጠቅማችሁ ስለተጠቀማችሁበት በጣም አድርጌ ነው ማመሰግናችሁ። ዛሬም በሱ ስታይል ሆኖ ራሱ ሆኖ ሌላ ትንሽዬ ነገር ብቻ በመጨመር በቤት ውስጥ እንዴት አድርገን ነው ሱቅ ሳንሄድ የትም ሳንሄድ በቤት ውስጥ ባለ ነገር ማዳን ባመጣችው ነገር ለቤት ውስጥ በመጣ ነገር እንዴት አድርገን ነው ኪሎችንን ኪሎአችንን ሚዛናችንን የምንጨምረው ወይም ደግሞ ሼፓችንን፣ ደልደል ከወፈሩ ሰው አይፈሩ እንደሚባለው ማለት ነው። እንዲህ ነው ደልደል የምንለው ብላችሁ በጠየቃችሁ መሰረት ይዤላችሁ ነው የመጣሁት። እንግዲህ ቀጥታ አሁን ወደ ያላበዛባችሁ፣ ማፊ ግርግር ክቲር፣ ወደ ያላበዛባችሁ ቀጥታ። ወዴት ነው የምንሄደው? ወደ አሰራሩ ነው የምንሄደው ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትተው። ይሄው ቤተሰብ ስሙ ከዚህ በፊት ነገራችኋለሁ፣ ኪውከር ይባላል። አጃ ነው። ይሄንን በዚህ አለ በደንብ ድቅቅ ባላለው አለ። ይሄ ደግሞ ድቅቅ ያለው ነው። እኔ በዚህ ነው ሾርባ የምጠቀመው። ሰዎቹ ሾርባ ሌላ ነገር ሲሰሩ አደስ ምናምን ምስር ሲሰሩ እኔ የምጠቀመው ይሄንን ነው። እሺ፣ ይሄንን ነው የምጠቀመው። ይኸው ኪውከር ይባላል ስሙ። በጣም በጣም በጣም አሪፍ የወደድኩት፣ በቃ የኢትዮጵያ ሾርባ የጠጣችሁ ያህል ነው የሚሰማችሁ። ለሾርባ እራሱ ቆንጆ ነው። ኦኬ። አሁን ከዚህ ከኪውከሩ ቀንሼ እዚህ ውስጥ አድርጌያለሁ፣ መፍጫ ውስጥ አድርጌያለሁ ማለት ነው። ኦኬ። መፍጫ ውስጥ አድርጌያለሁ። ይኸው ቤተሰብ ይሄንን ፈጭቼ ጨርሻለሁኝ ማለት ነው። በዚህ መልኩ ተፈጭቷል። ዛሬ እንግዲህ ለየት ያደርገዋል ያልኳችሁ ምንድን ነው ይኸው፣ ፉርኖ ዱቄት። መቼስ ፉርኖ ዱቄት በማናችንም ቤት ይኖራል። እኔ ኦልሬዲ ፉርኖ ዱቄቱን አጣርቼዋለሁ። አጣርቼዋለሁ ስላችሁ በወንፊት ነፍቼዋለሁ፣ ተነፍቷል ማለት ነው። በዚህ መልኩ እኔ አስተካክየዋለሁ። የምፈልገውን ያህል ሁለት ማንኪያም ይሁን ሶስት ማንኪያም ይሁን በምሰሩት ያህል ነው የምትወስዱት ማለት ነው። ከዚህ ከፍርኑ ዱቄቱ ውዶቼ ይኸው የፈጨሁት ይሄን ይመስላል። እንትን ለማለት ለመቅረጽ ማይመችብኝ ይሄን ይመስላል የፈጨሁት ሶስት ማንኪያ ያህል ሶስት ማንኪያ በትልቁ ሶስት ማንኪያ ያህል ወደዚህ ጨምር ያለሁኝ ማለት ነው። አሁን ደግሞ ምን አደርጋለሁ? ከዱቄቱ ጨምራለሁ። ከዱቄቱ ደግሞ ሁለት ማንኪያ ወይ ሶስት ማንኪያ ኩልኩል አድርጌ ከዱቄቱ ጨምራለሁ። ብዙም አትሙሉት እሺ ይሄው እናንተ በምፈልጉት ያህል መስራት ትችላላችሁ። ይሄው እዚህ ጋር እኔ ሁለት ትልቁ ማንኪያ አድርጌ ያለው ይሄው፣ ኪኮር በዚህ ብሎ አያችሁት፣ ከለራቸው ራሱ እየተለያየ ነው። እሺ፣ ይሄው በዚህ ጎርጓዳ ሳህን አድርጌ ሁለቱንም እንደዚህ አቀላቅዬ በዚህ ጎድጓዳ ሳህን እናንተ ከፈለጋችሁ ማለት ነው ኪዩከሩን እንደዚህ ያድቀቃችሁ ከፈጫችሁት በኋላ ኪዩከሩን ማጣራት በማጣሪያ መንፋት ትችላላችሁ። እኔ አልፈልግም፣ ቅርፊቱን ስለምፈልገው እኔ ተውኮት፣ ጥቅም አለው ማለት ነው፣ ገባችሁ አይደለ? በዚህ መልኩ አርጌ ውሃ ጨምራለሁ፣ በጠብጠዋለሁ። ይሄ ውዶቼ በዚህ መልኩ የሚበቃውን ውሃ ጨምሬ እንደዚህ ከበጠበጥኩኝ በኋላ ውሃዬን እዛ ጋር እጥዳለሁ ማለት ነው። ትኩስ ውሃ እጥዳለሁኝ እዛ ጋር ይህንን ኦልሬዲ እንደዚህ በጥብጬ ጨርሻለሁኝ ሰብስክራይብ ላይክ ማድረጋችሁን እንዳትረሱ ቤቴን ሼር ማድረግ እንዳትረሱ ይሄው ውዶቼ ውሃይን ጥጃለሁኝ እዚህ ጋር ውሃይ እየፈላ ነው አጋጣሚ ደግሞ ቢወፍርብኝ እንኳን ወይ ደግሞ ትንሽ የመወፈር ሁኔታ ካሳየ ብዬ እዚህ ጋር የሞቀ ውሃ አዘጋጅቻለሁ ታችኋል አይደለ ስለዚህ አሁን ምን አደርጋለሁ ስለፈላ አሁን ውሃው ስለፈላ ምን አደርጋለሁ ጨምረዋለሁ ማለት ነው የበጠበጥኩትን ይሄው እዚህ ጋር ጨምሬዋለሁ እንዳይጓጉል ወይም ደግሞ ለመጠጣት ምቹ እንዲሆንልኝ ቶሎ ቶሎ እንደዚህ እመተዋለሁ ማለት ነው በመምቻ ይህ እንትኑ ራሱ ቢጫ ነው እሺ ደግሞ ለምኑ ቢጫ ሆነ እንዳትሉ አያቸት እንዴት እንደሚያምር እሳቱን ትንሽ ጨመር አድርግለታለሁ እንትክትክ እንዲል የውዶቼ የተንተከተከ ነው። ትንሽ የመወፈር ባህሪ ስላሳየኝ ቅድም ካፈላሁት ከትኩሱ ውሃ እጨምራለሁ ማለት ነው። ምክንያቱም ትንሽ የመወፈር ነገር አሳይቶኛል። ምክንያቱም ምንኛ የምንሰራው እንደ እንደ አጥሚት ነገር እንጂ እንደ ገንፎ ስላልሆነ እንደ ገንፎ፣ ባለፈው የሰራውላችሁ ባለፈው በሰራነው መንገድ እሱ እንደ ገንፎ ነው። ይሄ ደግሞ እንደ አጥሚት ነገር ነው። ስለዚህ እንዳይወፈርብን እንደዚህ ያሞቅነውን ውሃ ቅድም ጨመር አርጊያለሁ። አሁን ደግሞ እንዲንተከተክ እተወዋለሁ። ትንሽ አንተክትኩት ቢያንስ ለአምስት ደቂቃ እሳቱን ቀነስ አርጋችሁ እንደዚህ እንዲንተከተክ ታደርጉታላችሁ ማለት ነው። ከዛ እንደዚህ ተንተከተከ ልታወርዱት አካባቢ ስኳር በምትፈልጉት መጠን፣ በሚበቃችሁ መጠን ስኳር ትጨምራላችሁ ማለት ነው። እኔ እዚህ ጋር ስኳር አዘጋጅቻለሁ። ኦኬ፣ በምፈልገው መጠን ስኳሬን ጨምራለሁ ማለት ነው በምፈልገው መጠን በኋላ እኔ ቀምሰዋለሁ በኋላ ሳወርደው ማለት ነው። ቢያንስ ስኳሩን ከጨመራችሁት በኋላ አንድ ደቂቃ አንተክትኩትና ከስኳሩ በኋላ አንድ ደቂቃ አንተክትካችሁት እናወርደዋለን ማለት ነው። ይኸው ቤተሰብ እንግዲህ በዚህ መልኩ ጨርሼ፣ በዚህ መልኩ ኩባያ ላይ አድርጌያለሁኝ። እንድታምኑኝ ደግሞ እየጠጣውኝ አሳያችኋለሁ። ላይክ ሰብስክራይብ ሼር ማድረጋችሁ እንዳትረሱ። አብረን እየጠጣን ዘና እንበልበት። እስኪ ፈጣሪ ለውግ ማድረግ ያደርሳችሁ እንግዲህ በዚህ መልኩ ለወግ ማድረግ ደርሷል። በጣም ያቃጥላል። አሁን ብቀምሰው ልክ እንዳወረድኩት ነው። ከደስጡ ይዤላችሁ የመጣሁት እንግዲህ። ይሄ ወዝ በቃ አለ አደለ? እራሳችሁ እንደዚህ እያረጋችሁ በነገራችን ላይ የሆነ በቃ የሆነ ጊዜ አሁን አሁን እኔ ትቻለኝ በጣም ኪሎ ሲጨምርና ስወፍር ማለት ነው ተውኩት፣ እንጂ መጀመሪያ ሰሞን እኔ እንደ ቀልድ ጀምሬው ነው ኪሎ በጣም የጨምረው። አርባ ዘጠኝ ኪሎ ነበርኩኝ፣ ሰማንያ ልገባ ነው። ታምናላችሁ? ሰማንያ ኪሎ ልገባ ነው። እና በጣም ቆንጆ ነው፣ አሪፍ ነው፣ አሪፍ ነው። ዋናው ስራውን መስራቱ እንጂ የሚያገለግል ነገር ጣፈጠ አልጣፈጠ ችግር የለውም። የምትፈልጉትን ያህል ስኳር መጨመር ትችላላችሁ። ስለምሰጡኝ አስተያየት፣ ስለ ሁሉም ነገር ስለምሰጡኝ ላይክ፣ ሼር፣ ሰብስክራይብ፣ ስለ ሁሉም ነገር ማድረግ ያመሰግናችኋለሁ። ኮሜንታችሁን ደግሞ እያየሁት ነው ያላየሁ እንዳይመስላችሁ እሺ። የእያንዳንዳችሁን ኮሜንት ስድብም ይሁን ምንም ይሁን አያለሁኝ፣ አነባለሁኝ። መመለስ ያለብኝ ግን እመልሳለሁ ላይክ መስጠት ያለብኝን ደግሞ ላይክ አድርጌ አልፋለሁ። ስድቡንም ጃምፕ ለዋለሁ ማለት ነው። አመሰግናለሁ ጋይስ መልካም ረመዳን ይሁንላችሁ። አላህ እስከ መጨረሻው እንግዲህ ረመዳን ሳያልቅ አጃችንን አላህ ያውጣልን። መልካም ጊዜ፣ መልካም ምሽት ይሁንላችሁ። ቻው ቻው።